ለአንድ ሰው ማር በጣም ጥሩ ነው። ማር ይጣፍጣል። ማር በጣም ድንቅ ነው። ማር አቤት ይጣፍጥ! ሰውየው አሁን ጣፈጠው። ምን ሲለው ነው የሚጣፍጠው? ሲቀምሰው ነው። መንግስተ ሰማያትን ሲቀምሱት ነው። ቅዱስ ቂርቆስ እሳቱ ከበርሚል ውስጥ እየነደደ ፍርሃት፣ እናቱ ስትፈራበት፣ ምድን ያለ እባክህ፣ የመንግስተ ሰማያት እንዲሁ ጫፏን ያሳያት ለእናቴ ነው ያለው ስታይ ልጇ ጋር እየሮጠች ወደ ሳቱ ገባች። እኔ ትንሿን እንኳን ቢገልጽልን መድሃኒዓለም የመንግስተ ሰማያቷን ውበቷን ቢያይ ሁሉን እርግፍ አድርገን እንተሆንበት። እና ቅዱሳን ጅል መስሏችሁ ይመስሏችኋል፣ ሞኝ መስሏችሁ እንደ ብድ የዶሩት ለምንድን ነው? እንደ ጅል ዓለም እንደ ብድ የቆጠራቸው ለምንድነው? የውሻ ሬሳ እስኪ ጎትቱ ድረስ ሞኝ መስለው የኖሩት ይመስላችኋል? የሚያዩትን ስለሚያዩ ነው። እንዲሁም ቅዱሳን ሲበቁ መንግስተ ሰማያት ቢሏችሁ ሌላን አለ እንዴ ክርስቶስ እኮ ነው ቦታም አለን ግን እና ጌታችን ኢየሱስ ክርስቶስ እነሱ ሲያድርባቸው በሌላ ሀገር የሌለን የሚመስላት ያቺ ነፍስ አረጋዊ መንፈሳዊ እንደሚለን በቃ የእግዚአብሔር ሀገሩ እኔ ብቻ ነኝ ብላ እስክታስብ ድረስ ነው የምትረካው እግዚኦ እግዚኦ ለዚህ ነው ጸማት ነፍሴ ለካ ያለ ነብዩ ነፍሴ አንተን ምን አለች ነው ተጠማች ናፈቀች ነው እና ምጽአት ክርስቶስን የናፈቅነውን ሙሽራችን ክርስቶስ የምንጠብቅበት ቀን ነው። ለዚህ ነው ጌታ በሰርግ ቀን መስሎ መንግስተ ሰማያት የሰርግ ቤትን ትመስላለች። አስር ሙሽራ አስር ደናግል ነበሩ። ሙሽራው መጣ እና ራሱን በሙሽራ የመሰለው እንድንጠላው ሳይሆን በጉጉት እንድንጠብቀው ስለፈለገ ነው ጌታ። ነገር ግን ነው እዚያን ጊዜ ምን ያደርጓቸዋል? ምን ያደርጋቸዋል አለ በቀኝ ያቆማቸዋል ወለለ ጸኑ በሃይማኖት ርትት በቀናች ሃይማኖት የጸኑትን ይርስ የውሙ በይማኑ ቤት ያቆማቸዋል አለ በቀኙ ያቆማቸዋል አለ። በምን መጥቶ ነው በቀኙ የሚያቆምን? በስጋው ለምድር በስጋው ያለው በዚህ ስጋ መጀመሪያ ምን ሰጥቶን ነበር? ጥምቀት በሉ። ምን ሰጥቶን ነበር? ወንጌል በሉ። ምን ሰጥቶን ነበር? ልጅነት በሉ። ምን ሰጥቶን ነበር? ስጋው ደሙ። እንግዲህ በዚህ በዚህ ስጋው ደሙ ሊያወርሰን በዚህ ስጋው መንግስቱን ሊያወርሰን ይመጣል። በዚህ ስጋው ደግሞ ሰጥቶን ካልተጠቀምንበት በዚው ስጋ ሊፈርድብን ይመጣል። እንግዲህ ይመጣል፣ ያን ጊዜ በቀኝ አቆማቸዋል። በክብር ማለት ነው። ቀኝ መዋዒ ነው። በድል ነሽነት በቀኝ አቆማቸዋል፣ በአሸናፊነት በክብር ሳድቃንን እነዚህ አንሳ ወለለሰ ተግህሱ እም ሃይማኖት ርቲት በይን ተውዳሰ ከንቱ በውዳሴ ከንቱ ምክንያት ከሃይማኖት የወጡትን ሰዎች ግን በግራ ያቆማቸዋል። በውዳሴ ከንቱም ላይ አያችሁ። በዚያውም ቅዱስ ጳውሎስ ሰዎች ከሃይማኖት የሚወጡበት ዋናው ምክንያት ምንድን ነው? ውዳሴ ከንቱ ነው። ውዳሴ ከንቱ ለእኔ መምህሬ ማን ነው ማለት ነው እኔም መምህር አንተም መምህር። ይህ ነው ችግሩ ቅናት ምቅናትና ውዳሴ ከንቱ ሹመት መፈለግ፣ ገንዘብ ወዳጅነት። እነዚህ ናቸው ከሃይማኖት የሚያወጡት በጣም ብዙ ሰዎች የማይመለሱበት ምክንያት እኔን ተከራክሮ የሚያስተምረኝ ማን ነው ብለው ስለሚያስቡ ለራሳቸው ክብር በመጨነቅ ነው። እንዲህ እፎ ትረክቡ ክብረ እምሃበ እግዚአብሔር እንዘ ታሐስሱ ክብረ ቢጽክሙ አድ ያለ ጌታ ከባልንጀራችሁ ክብር የምትወዱ ሆናችሁ ሳለ እንዴት ከእግዚአብሔር ክብር ልታገኙ ትችላላችኋል? ብዙ ሰዎች ከሃይማኖት የሚወጡት በዚህ ምክንያት ነው። ውዳሴ ከንቱ አሬዎስን እንዲህ ያደረገው ውዳሴ ከንቱ ነው። እለስከንድሮስ አንተም ጓደኛ እኔም ጓደኛ። ንስጥሮስ እንዳያደረገው ምንድን ነው? ውዳሴ ከንቱ ነው። በጣም ብዙ ሰዎች አሁን ያሉትን እንኳን ከቤተ ክርስቲያን የወጡትን ብዙዎች እንዳይመለሱ የሚያደርጋቸው ምን ይመስላቸዋል? ውዳሴ ከንቱ ነው። ምክንያቱም እዚያ መምህር ሲባል ይኖርና እዚህ ስትመጣ ማን ምንድን ነው የሚሆነው? ምዕመን ይሆናል። እንዴት ብሎ በምዕመን ወንበር ሊቀመጥ? እዚያ መምህር አይደል? እዚያ መንፈስ ቅዱስን የሚያድል የሚሞላ አይደል? እዚያ በህዝቡ ጸላይ አይደለ? እንዴት እዚያ በታችኛው እርከን ይቀመጥ? ስለዚህ ከእግዚአብሔር ክብር ይልቅ የራሱን ክብር እየያዘ ይኖራል እዛው። እናንተ ግን በግራን የሚያቆማችሁ ብሎ ነግሮናል። በውዳሴ ከንቱ ከሃይማኖት የወጡትን ስራ የሌላቸው